ከተማ ተነባቢነትን የሚያሳልጡ አምስት ነገሮች ብሎ የገለጻቸው ነገሮች አሉ እና አሁንም ከተማ ምንድን ነው የሚለው ዝርዝሩ ሳልገባ ከተማን ለማንበብ የሚጠቅሙን የከተማ ኢሜጀብሊቲ ቁልፍ የከተማ አባላት ምንድን ናቸው? አንደኛው መንገድ ነው፣ ወይም ፓት። ብዙዎቻችን መንገድን ነው የምናስተውለው እና መንገድ ተነባቢ መሆን አለበት። መንገድ እያንዳንዱ መንገድ ሁልጊዜ መንገድ ምልክት ነው የምናደርገው እና ተነባቢነት ስል ራሳችን ከከተማው ጋር ማዋደድና ከተማ ውስጥ ደግሞ ማሰስ በራሳችን ማሰስ እንድንችል ናቪጌሽንን ማሰስ ብዬዋለሁ። እና ከተማን እንዴት ማሰስ እንድንችል ያደርገናል። ከተማን ከተረዳን በኋላ ሜንታል ኢሜጅ ነው ከተማን በአእምሯችን ከተረዳን በኋላ ኦርጋናይዝ እናደርገዋለን አእምሯችን ላይ። አዲስ ከተማ ስትሄዱ እንደዛ የምታደርጉት ያቺ ነገር ትላላችሁ፣ እዛ ጋ ደረስኩ፣ ይሄ እና ትሉና ከተማን አንብበን ኢሜጀብል ማድረግ ተነባቢነቱን መጨመር የሚያስችሉት ነገሮች እነዚህ አምስቱን ብለዋል። አንደኛው መንገድ ነው ፓት። ሁለተኛው ዲስትሪክት ነው ወይም ዲስትሪክት ሳንደርስ በፊት እንግዲህ መንገድ ስንል ቸርችል ጎዳና በቃ እንላለን። ቸርችል ጎዳና እንደ ስም ብዙዎቻችን የምናውቀው ጎዳና ነው። ከዛ ዳርቻ አለ። ዳርቻ ከአንድ ሰፈር ወደ አንድ ሰፈር ስትወጡ የምታዩት ወንዝ ሊሆን ይችላል። ዋሽንግተን ዲሲ ስትገቡ ፖቶማክ ሪቨር ይባላል። ከፖቶማክ ሪቨር በፊትና በኋላ ወይም እኛ አካባቢ ቀበና ወንዝን ተሻግሮ ሳይሻገር በድሮ ጊዜ ባምቢስ ምልክት ነበረች። ባምቢስን ማን ባሻገረኝ የሚል ዘፈን ነበር፣ እና ባምቢስ ወደ ምስራቁ ክፍል በዳርቻ ቦርደር ነበረ። የባምቢስ ህንፃና ዳርቻዎች አሉ። ዳርቻዎችን በተለያዩ ነገር በባቡር ጣቢያዎች በተለያዩ ነገር ዳርቻ ማርክ በተራራ ሊደረግ ይችላል። ቀጥሎ ደግሞ ቀጠናዎች አሉ ዲስትሪክቶች። ለምሳሌ ብሔራዊ አካባቢ የፋይናንስ ቀጠና፣ ሁሉም ባንክ እዛ ነው መገንባት የሚፈልግ መገናኛ ላይ ዋና ሄድኳርተርሱን የሚገነባ ባንክ አታገኙም። እና ማዕከላዊ የገንዘብ ቀጠና የምንለው አለ። ማዕከሎች ደግሞ አሉ፣ ኖድስ እንደ መስቀል አደባባይ፣ አንድ አክቲቪቲ በተደጋጋሚ የሚደረግበት ቦታ አለ እና ከተማዎችን እንደዚህ ነው ኢሜጅ የምናደርጋቸው። መጨረሻ ላይ አምስተኛው ላንድማርክ ወይም ምልክት ብሎ ያስቀምጠዋል። አንድ ላንድማርክ፣ አሁን አድዋ ሚውዚየም አካባቢ ሀውልት አለ። ያ ማርክ፣ አሁን አዲስ ዩቲዩበርስ ትራቨል ዩቲዩበርስ እሱን ሳይቀርጹ አይመጡም። ምክንያቱም ላንድ ማርክ ነው የአንበሳው ሐውልት አዲስ አበባ ለብዙ ዘመን አሁንም ድረስ በቮግ በአርት በፖፕ ካልቸር አዲስ አበባን የሚወክል ሐውልት ሲባል ሞሪስ ካልካ የቀረጸው ሐውልት ሆኖ እናገኘዋለን። ስለዚህ እነዚህ የታወቁ ላንድ ማርኮች ናቸው። ተራራዎች፣ ፏፏቴዎች፣ ትላልቅ ላንድ ማርኮች አሉ እና እነዚህን እነዚህን ዲስክራይብ ማድረግ ወይም የሚገልጹ ናቸው ብዬ አስባለሁ። ከተማን ኢማጂን ማድረግ ለቱሪስትም ለእኛም ለማንም ከተማን ኢማጂን ማድረግ መረዳት፣ አንድን ሰው ጅማ አምጥታችሁ ቁጭ ስታደረጉት በእነዚህ አምስት ነገሮች ናቸው የሚረዳው። የጅማ ሰው ስለኖረበት ሊያዩ ይችላል። አንድ ሰው ባህር ዳር ሲቀመጥ ምንድነው ናቪጌት የሚያደርገው እና ናቪጌሽን አቢሊቲያችንን ይጨምራል እና እነዚህ ጉዳዮች ላይ ነው እንግዲህ ሳይኔጅን የምናስቀምጠው እና አሁን ፊዚካል ሳይኔጅ ነው የምናውረው። አሁን ፊዚካል ሳይኔጅ ምን ይሰራል? ዲጂታል ስልክ እያለ ምን ይሰራል? ማይኔጅ በቃ በስልክ የታውቀዋለ፣ በስልክ ሄዳለሁ፣ በስልክ ያውቀዋለሁ። አንድ ቱሪስት ገረመኝ እና 30 ዶላር አለው ሆቴሌ እኮ ሁለት ኪሎ ሜትር ነች አለ። ድሮ አታውቁም ነበር። በመኪና በጉግል ማፕ ይወስዳቸዋል። ምን ያደርጋል ማለት የምንችል ኔሴርስ አሉ። ኔሳውራ ና እሱ ማ የሆነው ደግሞ ዲጂታል ሊተረሲ የትም ሀገር አልተከናወንም። ዩኬ ውስጥ እስከ 20 ፐርሰንት ዲጂታል ኢሊተረሲ አለ። አሜሪካንም ውስጥ አዳልት ሆኖ ማለት ነው 16 ፐርሰንቱ ዲጂታል ኢሊተሬት ነው። ይሄን ስልክ ማኒፕሌት ማድረግ ሊተሬት ኖርማቲቪቲ ይባላል። ለምሳሌ ከተማ አቃጆች ወይም ህንፃ ነዳፊዎች ኤብል ቦዲድ ኖርማቲቪቲ ይባላል። አካል ጉዳተኛ እንደሌለ አናስብም ኖርማሉ ነገር ኤክስክሉዚቭ እንሆናለን እና ኤብል ቦዲድ ኖርማቲቪቲ ይባላል። ህንፃዎች ላይ ትላልቅ ደረጃ ማድረግ እንደ የስልሳዎቹ መረዳት አልነበረም። አካል ጉዳተኛም ሰው ነው፣ ቦታ ያስፈልገዋል። አሁንም ዲጂታል ኢሊተሬተሮች ሰው አይደሉም እስከማለት ኢትዮጵያ ውስጥ ደግሞ ቁጥሩ አልተሰራም እንጂ ትልቅ 7 ፐርሰንት ሊሄድ ይችላል እና ዲጂታል ኢሊተሬሲ የትም ሀገር ችግር ነው። ዲጂታል ሊተራሲ ብቻ ሳይሆን ይሄ ኒሜራሲ እና ሊተራሲ ቤዚኩ ራሱ ትላልቅ ሀገሮች ውስጥ ብዙ ቁጥር ብዙ ሚሊዮን ህዝብ ያደጉት ሀገሮች ማንበብ መጻፍም አይችልም። ስለዚህ ማንበብ መጻፍ ለማይችልም ሰው ነው ማገዝ ያለብን እስከሚለው ድረስ መሄድ አለብን እና ስለዚህ እንደዚህ የሚከራከሩትን ሀሳቦች በዚሁ እናርቃቸዋለን ማለት ነው። በስልክ እያለ የትም ስማርት ሊንክ ማድረግ እንችላለን የሚለው ማንም ሰው ይሄ ዲጂታል ኖርማቲቪቲን ያመጣል፣ ያገላል ዲጂታሊ ኤጁኬትድ ያልሆኑ መሆን አይችሉትም ሰዎች ያገላል ለማለት ነው እና አርባን ሳይኔጅ ምንድን ነው? ለእኔ እንደ ከተማ ባለሙያ አርባን ሳይኔጅ ማለት ቪዥዋል ኮሚኒኬሽን ነው፣ የእይታ መግባቢያ ነው። እኛ ከተማችንን እኛ ብቻ ሳይሆን እግረኛ፣ ባለ አሽከርካሪ፣ የህዝብ መጓጓዣ ተጠቃሚ በሙሉ ከከተማው ጋር ተግባብቶ ማሰስ እንዲችል ያደርገዋል ማለት ነው እና መንገዶችን ደግሞ ተደራሽ ያደርጋቸዋል። አክሰሲቢሊቲ ማሰስ ናቪጌት ማድረግ እንችላለን። ይህንን ሁሉ ያሳልጣል ማለት ነው እና በትክክል የተተከበረ የከተማ ሳይኔጅ ደህንነትን ያመጣል፣ ሴፍቲ ተደራሽነትን ያመጣል፣ አክሰሲቢሊቲ ከዚያ በኋላ ደግሞ ውበትን ያሳልጣል። ከጥቂት ጊዜ በፊት እንደዚሁ አንድ ጊዜ አቅርቤ ነበር። አዲስ አበባ የነበሯትን ችግሮች በቃ ቪዥዋሊ ፖሊሽን ነው። ሁሉም ሰው ቤተ እምነቱ ንግድ ማስታወቂያው ኩነቶች በበዓል የሚደረጉ በሙሉ ከተማውን እስኪዞርብን አጥበርብረውን ነበር እና ውበቱ ቪዥዋል ፖሊሽን ስትረስ ያመጣል። ይሄ የተጠና ነው። ሐሳባዊም አይደለም። የተጠና ነው እና ቪዥዋል ፖሊሽን ነበረ። አሁን ያቀንሶልናል እና የደህንነትን የውበትን ስሜትን ያመጣል። እና እንግዲህ ምንድናቸው ምልክቶች በምንልባቸው ጊዜ መንገድ መሪ ምልክቶች አሉ በትላልቁ በየቦታው ሪደንደንት ይደረጋል አንዴ ሲገባ አይደለም መንገድ ስሙ የሚሰጠው በየጊዜው ይነገርሃል ኢንፎርሜሽን ሁል ጊዜ ነው ፊድ የምትደረገው ልክ ጉግል 200 ሜትር ቀረ ትላለች አይደለም እንዴ ይሄ ሮድ መሪዋ 100 ሜትር ከዛ እንደዚህ እንደሚባለው መንገዶች በብዛት መሰራት አለባቸው የደህንነት ስሜት ሊሰጡን ይገባል እና መንገድ መሪ ምልክት በየቦታው መደረግ አለባቸው። የመንገድ ስሞች ቅድም ስናወራ ነበረ። የዚህን መንገድ ስም የሚነግረኝ ሰው እኔ ሽልማት አለኝ። የሚነግረኝ ሰው አለ ከኦዲየንሱ? የፊት ለፊታችን ያለው መንገድ ስሙ ማን ነው? ይሄኛው ዋናው መንገድ ከህንፃው ፊት ለፊት ያለው ማለት ነው። ከመስቀል አደባባይ እስከ ለገሃር ያለው መንገድ ስም የሚነግረኝ ሰው አለ? አስተማሪም ስለሆንኩ አበረታታለሁ። የሚነግረኝ ሰው የለም። አለ ስም አለው እና ኢትዮጵያ ውስጥ በ1960 ዎቹ በጣም የድሮ ማስታወቂያ ብታዩ በጣም ስም ነበረ ስም ይጠቀም ነበር። ገቨርንመንቱ ፎርማል። አሁን ኢንፎርማሊቲ በጣም ኢመደበኛዊነት በጣም ሁሉ እንትናችንን ገዥ፣ ከዛ ማምለጥ አለብን። የቲን ነምበር የሪሲት አይታችሁ እንደሆነ ምናምን ዳቦ ቤት ሰፈር ይላል። 22 ማዞሪያ የሚባል ፎርማሊ መንገዱ ላይ የለም። በቃ አስመራ መንገድ ነበር። ኃይለ የገብረስላሴ ጎዳና ሶስተኛው አደባባይ አደባባዩም ስም ይሰጠዋል። እና በፎርማሊቲ ውጭ ሀገር፣ አሁን ፎርማል ስንሆን፣ አሁን ዲጂታል ስንሆን በስሙ ነው መሄድ ያለብን። የድሮ ማስታወቂያ ብታገኙ ኤደን መንገድ ላይ፣ ሩዝቬልት መንገድ ላይ፣ ከኒንግሃም መንገድ ላይ ነው የሚለው። አርበኞች መንገድ፣ መስፍነ ሀረር መንገድ ሲሻር እራሱ በአዋጅ ነው የሚሻረው ኮሚኒስት መንፈስ ስንቀበለው 1996 መንገድ ስሞች በየፋይሉ አለ። በሀረር በድሬዳዋ በአዲስ አበባ ያሉት መንገዶች የእንትን መንገድ የፊውዳሊዝም ስርዓት ገሸሽ አድርጎ መስፍና ሀረር መንገድ በላይ ዘለቀ መንገድ ይሁን ተብሎ በአዋጅ ነው ይ በአዋጅ እስካልተሻረ ድረስ መንገዶችን ኢምብሬስ ማድረግ አለብን። መሻርም ካለብን ቶሎ ብለን ኢምብሬስ እና ይሄ አሁን ራስ መኮንን መንገድ ነው የሚባለው እና መንገዶች ስም አላቸው ሁሉም መንገድ ቶጎ መንገድ፣ ኮንጎ መንገድ፣ ዛምቢያ መንገድ፣ ኤርትራ መንገድ ሁሉም መንገድ ስም አለው እና እነዛን ኢምብሬስ ካላደረግን ሳይኔጅ ገደል ነው የሚገባው። ማለት በቃ ምንም ጥቅም የለውም። በተለይ ሮድ ቤዝድ አይደንቲፊኬሽን አሁን ለመንገድ መንገድ ለአዲስ አበባ ውስጥ ቀይ ረጅም ፎቅ አለ ከዛ ወደ ቀኝ ፊትህን ወደ ምዕራብ አድርገህ እንደዚህ የሚባል ነገር የለም። ቪየና ብትሄዱ ማሪያ ሂልፈሽትራሰ ይላል ስትሪት ቢልዲንግ ነምበር ሰቨንቲ ዋን። በቃ ምንም አይነት እንትን የለውም። ገብቷቸዋል። አሁን ዌይ ፋይንዲንግ በጣም ኮምፕሌክስ ነው ኢትዮጵያ ውስጥ። እንደገና ደግሞ ሁሉንም ሰው ዋትሳፕ ሎኬሽን አስቀምጥልኝ አትሉት፣ ዲጂታል ኢሊትረሲ ያለ ስለዚህ በጣም ከተማችንም ስላልተገነባች፣ አሁንም ዌይ ፋይንዲንግ ለማሳለጥ በቃ በህግ ነው አዶፕት ማድረግ ነው። በቃ ልክ መንግስት እንዳለው በቃ ዲጂታል አይደንቲቲ ያስፈልጋል ያስፈልጋል። አገልግሎታት አሁንም መንገድን በህግ ነው የሚስተካከለው፣ በመለማመን በመሰባበክ አይደለም። መንገዶች ፕሮፐር ኔማ ያስፈልጋል። ህንፃዎች ደግሞ ቁጥር ነው የሚሰጣቸው። በቃ ቢልዲንጎች ቁጥር ነው እንትን ህንፃ የእንትና መታሰቢያ ህንፃ የሚባል በትላልቅ ፎንት የለም፣ ትላልቅ ሀገሮች ውስጥ። ከዛ ግን ማርኬት ውስጥ ደግሞ ቦርድ ሊሰቀል ይችላል ሌላ ቦርድ እንግዲህ እይታ ጥበብን በደንብ ከኔ በላይ ከፋንክሽናሊቲው በላይ ወደ ስነ ጥበባዊ ውበቱ ባልደረባ አገኘው ያስረዳል። ግን ወደዛ መሄድ አለብን፣ ተደራሽነትን በጣም ነው የሚያሳልጠው። ከዚያ ደግሞ እንግዲህ ዌይ ፋይንዲንግ ስንል እይታም ውበትን መደረግ አለበት። ከተማ ውስጥ የአርት ኢንስታሌሽኖች መሰራት አለባቸው። እንደዚህ ኖድ መግባታችን እንድናውቅ ትላልቅ የአርት ስፒስ ያስፈልጉናል። ይሄ በስም በምናምን ብቻ ሳይሆን በቃ ይሄ ነገር አየሁት እንትን ነኝ የምንለው የምናየው ነገር ሲኖር፣ ብዙ የውጭ ጓደኞች የከተማ ቱር ሳረጋቸው መስቀል አደባባይን እንደ ትልቅ እንትን ይቆጥሩታል። በቃ እዚህ ጋር ደረሱ ከኤርፖርቱ አካባቢ ነኝ ይላሉ። ማሃከላዊ አካባቢ ነው። እና አርት ደግሞ አሁን አርባን አርት ኢንስታሌሽን የለንም በሚያሳዝን ሁኔታ። አሁን በደንብ ሙከራው ተጀምሯል። ሙከራውን ደግሞ ከአድዋም ጀምሮ አንዳንድ ኢንዱስትሪያላይዝድ የሆኑ ግን አርት ውድድር ተደርጎ እንደ ህንፃ ውድድር በቃ ያደጉት ሀገሮች ስትሄዱ ትላልቅ አርት ነው የምታይው። ደግሞ ስመ ጥር አርቲስቶች ናቸው የሚሰሩት። እና አሁን ወደዛ መሄድ አለብን። ለግሪ አይደለም። እና አንድ ትልቅ ስራ የስመ ጥር አርቲስት ማን ነው? ታደሰ መስፍን ልበለው፣ ዘዲኔትም ጌታ ልበለው፣ ማን ልበለው እንግዲህ በአሁን ባለ በቀለ መኮንን፣ እሸቱ ጥሩነህ ልበለው። እሳቸው አንቱ እሳቸው መካከላችን አሉ። እና ይሄ እሸቱ ጥሩነህ ነው ተብሎ በትልቁ ስራ ተስሮ ቢቀመጥ፣ ልክ አንድ ሰው ሲያልፍ አሀ መርካቶ ገባ የሚለው ያንን አይቶ ነው። ይሄ ደግሞ ለምኖች ይጠቅማል፣ መስማት ለማይችሉ ይጠቅማል። ለምሳሌ ለአይነ ማየት ደግሞ ለማይችሉ በምልክት የሚደረጉ ነገሮች አሉ፣ ዲስክሪፕሽን አላቸው። በነገራችን ላይ ሙዚየምም ስትሄዱ ያነባሉ እነሱ ለማየት ራሳቸውን አሁን ከተማ ውስጥ ትልቅ ለማየት ለማይችሉ ትልቅ የኢንፍራስትራክቸር ተዘርግቷል። በቃ ልክ ከባይስክሌን ቀጥሎ ቢጫ የነሱን ነጭ መምሪያ እንትን በትራቸውን ትልቅ ነው። ትልቅ እመርታ ነው። የዛሬ ሶስት አራት ዓመት የማናስበው ነው እና ይሄ ደግሞ ኦግመንት ወይም ሊጨመርበት ይገባል። እንግዲህ እነዚህን ካወራን ምልክቶች፣ ያው ትራፊክ ምልክቶችም አንድ ናቸው። ንግድ ማስታወቂያዎች በጣም አደብ ገዝተዋል። አሁን እስከ ምኝታ ቤታችን ሊመጡብን ነበር። ሁሉም ሱቅ በትላልቁ በሚጮህ ህንፃዎች ልክ የማስታወቂያ መጣያ ሆነው ነበር። አርፈናል። ይሄ ትልቅ እኔ ከንቲባ ጽሕፈት ቤት እንደዚሁ ትምህርታዊ እንትን አቅርቤ ነበር እና ሀያ ሁለት ማዞሪያ ላይ ስትሄዱ እንደገና ከመገናኛ በቃ እየነዳው ፎቶ እያነሳው ሲሄድ ያለው ቪዥዋል ፖሊሽን፣ አሁን ተርፈናል። ሳናቀው ነው እንጂ ከስትረስ ድነናል። የንግድ ማስታወቂያዎች መረጃ ሰሌዳዎች አሉ። አሁን ለምሳሌ ውጭ ሀገር ቴምፕሬቸሩን ይዘግባሉ፣ ሂሚዲቲን ይዘግባሉ፣ ሬንፎልንም በትላልቁ ስክሪን ላይ ይህንን ያደርጋሉ። እኛ ጋር ዲጂታይዜሽኑ ተጀምሯል። እንግዲህ ምልክቶች ምን መሆን አለባቸው? ያው እንግዲህ የከተማ አካሎችን ነግሬያቸዋለሁ። አንድ ሰው አንድ ኖድ ሲገባ ማየት ያለበት ነገር አለ። ይሄ ኖዶች፣ ዲስትሪክቶች፣ ፓዞች፣ ቅድም ኤጆች፣ ቅድም የጠቀስኳቸው ላንድ ማርኮች በጣም የስነ ጥበባዊ ድጋፍ ያስፈልጋቸዋል። ሀገራችንን የሚወክሉ የታወቁ ሥነ ጥበብ ባለሙያዎች እንደዚሁ የኪነ ህትመት ባለሙያዎች፣ ግራፊክ አርቲስቶች ምኖች ተወዳድረው ያንን ስራ ሊሰሩት ይገባል። በቃ እዚህ ገባው ቸርችል ጎዳና ላይ መግባቴን መውጣቴን እንዳውቅ ተነባቢ ነገሮች። ብዙ ጊዜ ይሄ ጽሁፎች የሚሰቀሉት ብቻ አይደሉም በአርት መታየት አለባቸው። እና እኔ ውጭ ሀገር በኖርኩ ጊዜ፣ አውሮፓ በምሰራበት ጊዜ እነዛ ነገሮች ለእኔ እንደ እንግዳ በጣም ጠቅመውኛል። እና አንደኛ ኪዩሪየሲቲ ውበትንም ይጨምራሉ እና በስፋት የስትሪት አርት ወይም አርበን አርት መደገፍ አለበት። እንግዲህ ምልክቶችንም አርቶችንም ስናወራ ከሲቲ ብራንዲም ጋር በተገናኘ ተነባቢ መሆን አለባቸው። አንዳንድ ጽሁፎች በትልቁ መጻፍ አለባቸው እና ሁሉም ሰው መነጽር አያደርግም። የእይታ ድካም ያለበት አለ። ስለዚህ የሱ የፎንት ሳይዞች መወሰን አለባቸው፣ ቀለማቸው መታሰብ አለበት። እኔ በቀይ እሱ በአረንጓዴ እሱ በእንግዲህ የአማርኛ ፎንት ብዙ የለንም። በተረፈ ደግሞ አገራዊን ቋንቋ መጠቀምም አንድ ነገር ነው። ሁሉም እንግሊዛዊ መሆን እንፈልጋለን። አሁን ሮማን ኖርማቲቪቲ አለን። ሮማን ፊደሎች በቃ በነሱ ካልጻፍክ። እኔ አሁን አንድ ክሊኒክ ሄድኩና ፕሮሲጀር አለ። ሁሉም እንግሊዘኛ ነው የተጻፈው። ፕሮሲጀሩ የሚለው ምንድን ነው? በቃ ዋሽንግ፣ ከዛ አንድ እንትን ምናምን ይላል። እና በአማርኛ ቢሆን ወይም በአፋን ኦሮሞ ለምን አይሆንም እና የውጭ ሀገር ቋንቋ ላይ ለምንድን ነው የምንሰካው የሚለውን በጣም ማሰብ አለብን። ስለዚህ ሁለት ሶስት ቋንቋዎችን ዲጂታል ካደረግ ነው እንችላለን። ባክግራውንድ ቀለም ምንድን ነው የሚሆነው? የጽሁፎች ተደራሽነት ማየት ለማይችሉ የቁስ ጥራት የእነዚህ ቁሳቁሶች የምንሰራባቸው ሳይኔጅ ራሱ ማቴሪያሎቹ በየጊዜው ነው እኛ ሀገር የሚነቀሉት። በየጊዜው ይነቀላል፣ ይሰራል፣ ይነቀላል። ብዙ ፕሮጀክት ይነደፋል። እሱ መታሰብ አለበት። የመስቀያ ከፍታ አንዳንድ እንግዲህ ሮድ ሳይንስ ሳይኔጅንም መጨመር አለብን። የሚበራ የሚጠፋ ነገር ማለት ነው። ሳይኔጆችም ትንሽ መታሰብ አለባቸው። ለምሳሌ አንዳንድ ስትሪት መብራት የምትነዱ አሽከርካሪዎች ካያችሁ፣ ከባድ መኪና ከፊታችሁ ከቆመ መብራቱን የማታዩት አለ አንዳንድ ቦታ እና ከባድ መኪና ከደፈነባችሁ፣ ቀይውን ቢጫ ሳታውቁ በቃ ይሰውረኝ ከህግ አስከባሪ ብላችሁ የምትነዱት ነገር አለ። ይሄ እንግዲህ ቤዚክሊ የቪዥዋል ዲዛይን ፌለር ነው፣ እና በቃ ዝም ብሎ መካከል ላይ ስለሰቀልከው አይደለም፣ ከፍታ መኪና የሚመጣ ኦልተርኔቲቭ ቀይ መብራት የትራፊክ መብራት መሰቀል አለበት። ሪደንደንስ የሚጠቅመው ምንም ሰው ብላይንድ ስፖት እንዳይኖረው ነው ማለት ነው የሚደረገው። ሌላ ሳይነጆችን ስናስብ ለህፃናትንም ተኮር መሆን አለብን፣ እና ህፃናት በጣም ትልቅ ናቸው። አሁን በከንቲባ ጽሕፈት ቤት ውስጥ የቀዳማዊ ልጅነት የሚባል መርሃ ግብር አለ እና ለህፃናት መኪና ትልቅ አውሬ ነው ሞንስተር ነው እና እነዛ ሰዎች በቃ ህፃናት ህፃናትስ ይሻገሩታሉ፣ ህፃናትስ ያነቡታሉ። ይህን ነገር እስከ አስር ዓመት ያሉ ልጆች ኤክስፒሪንስ ያደርጉታሉ። ይሄም ክርክር ሊመጣ ይችላል የመስቀያ ከፍታን ስናስብ ነው። በተረፈ ሬጉላቶሪ ኮምፕላያንስ አለ። ቪየና ኮንቬንሽን ኦን ሮድ ሳይንስ ኤንድ ሬጉሌሽንስ ኦን ሳይኔጅስ የሚባሉ አሉ። እነሱን ግሎባል ስለሆኑ ምንም እኛ ዊ ዶንት ኒድ ቱ ሪኢንቨንት ዘ ዊል እነዛን አድርገን እናመጣለን እና እነዚህ የተነገርኳቸው ነገሮች ተግባብተን፣ ባለሙያዎች ገብተው በእቅድ ከተሰሩባቸው ተነባቢ ከተማ ትሆነናለች፣ ሴፍቲዋ የጨመረ ከተማ ትሆናለች። የእይታ ጥራቷም አማላይነቷም ይጨምራል። አመሰግናለሁ።